እንዴት አላችሁ የተወደዳችሁ። ማንቸስተር ሲቲ በዚህ ሳምንት የሚያከናውነው የኤፍ ኤ ካፕ ጨዋታ ነው። ከቦርንመዝ ጋር የኤፍ ኤ ካፕ መርሃ ግብሩን ያደርጋል። ጓርዲዮላ ከዚህ ጨዋታ አስቀድሞ የሰጠው ጋዜጣዊ መግለጫ ምን ያህል በእሱ አስተያየት ይሄኛው የውድድር ዘመን እና ደግሞ በሁላችንም ከዚህ በፊት በለመድናቸው የሲቲ ሲዝኖች ላይ ታይቶ የማይታወቅ ድክመት የታየበት ስለሆነ በዚህ ዓመት ኤፍኤ ካፑንን ብናሸንፍ፣ የዓለም የክለቦች ዋንጫ እንኳ ድል ብናደርግ ቦነስ አይገባንም ብሏል። ሰዓት እንኳ አይገባንም፣ የሰዓት ስጦታ እንኳን አይገባንም የሚል አስተያየት ሰጥቷል። ነገር ግን ዋንጫ አልባ እንዳይሆን ያሉት ሁለት እድሎች እነዚህ እሱ የጠቀሳቸው ውድድሮች ናቸው። አንደኛው ኤፍኤ ካፕ ነው። በኤፍኤ ካፕ በርካታ ሌሎች ትልልቅ ቡድኖች ከውድድር ውጪ ስለሆኑ ከዚህ በፊት ረጅም ጊዜ ዋንጫ አሸንፈው የማያውቁ ቡድኖች ናቸው። አሁን የቀሩት ስምንት ቡድኖች ከሲቲ በስተቀር ያሉት ሰባቱ ለ29 ዓመት፣ ለ35 ዓመት፣ ለ120 ዓመት፣ ለ124 ዓመት፣ ለ126 ዓመት እና ለ146 ዓመት ትልልቅ ዋንጫዎች አሸንፈው የማያውቁ ናቸው። ቪላ 29 ዓመት፣ ኖቲንጋም ፎረስት ነው 35 ዓመት፣ ክሪስታል ፓላስ 120፣ ብራይተን 124፣ ቦርንመዝ 126 እና ፉልሃም 146። የተቀሩት ትልልቆቹ ይህንን ውድድር የማሸነፍ በእንግሊዝ እግር ኳስም ጉልበተኞች የሆኑ ክለቦች ከውድድር ውጪ ስለሆኑ ማንቸስተር ሲቲ እንደዚህ አይነት የተዳከመ የውድድር ዘመን እያሳለፈም ጭምር ቢሆን ሻምፒዮን ለመሆን ትልቅ እድል አለው፣ የኤፍኤ ካፕ አሸናፊ ለመሆን በእርግጥ የጠቀስኳቸው አንዳንዶቹ ባላጋራዎች ቀላል ተፋላሚዎች አይደሉም። ቦርንመዝ ይሁን ፉልሃም፣ አስቶንቪላ ይሁን ብራይተን አሁን ሲቲ ላለበት ደረጃ በዚህ ዓመት ለሚያሳየው ስታንዳርድ ቀላል ጨዋታዎች ይሆናሉ ማለት አይደለም። በመንገዱ አንዳቸውን ሲያገኝ አሁን ቦርን ቦርንመዝን እንደሚያገኝ ነው። ቦርንመዝን ከተሻገረ በኋላ ቪላን ቢያገኝ ወይም ብራይተንን ቢያገኝ ጨዋታው ቀላል ይሆናል ማለት አይደለም። ነገር ግን በእንደዚህ አይነት ኮንሲኩዌንሻል ጨዋታዎች ላይ ግምት ስጡ ብንባል ለማንቸስተር ሲቲ የበለጠ ግምት እንሰጣለን። ማንቸስተር ዩናይትድ ያለፈው ዓመት የኤፍኤ ካፕ አሸናፊ ከውድድር ውጭ ሆኗል። ሊቨርፑል የለበትም። የዚህኛው አመት የፕሪምየር ሊግ ሻምፒዮን ለመሆን የተቃረበው ቡድን አርስናል የለም፣ በማንቸስተር ዩናይትድ ተሸንፎ ከውድድር ውጭ ሆኗል። ቶተንሃም የለም፣ ቼልሲ የለም። ስለዚህ ሲቲ ይህንን ውድድር ለማሸነፍ ያለው እድል በጣም ከፍተኛ ነው። አስተውላችሁ እንደሆነ አሁን በቅርብ ጊዜ ስለ ማንቸስተር ሲቲ የዚህ የውድድር ዘመን ያልተጠበቀ ድክመት ብዙ እየተወራ አይደለም በብዙሃን መገናኛዎች በኩል ምክንያቱም ሲደጋገም ኖርማላይዝ እያደረግን ነው። እንመጣለን የሲቲን እንዲህ አይነት የውድድር ዘመን ማሳለፍ እንደ አዲስ እንደ እንግዳ እንደሚያስደንቅ ነገር መነጋገራችን መቀነሱ ባህርያዊ ነው። ደግሞ ሌሎች ውድድሮች የበለጠ ቀልብ ይገዛሉ። አሁን በቅርብ ጊዜ የቻምፒየንስ ሊግ የሩብ ፍጻሜ ጨዋታዎች ይጀመራሉ። ስለዚህ የእግር ኳስ ወዳጅ ትኩረት ሁሉ ወደዛ ይሆናል። ትልልቅ የምንጠብቃቸው ጨዋታዎች አሉ። ባየርን ከኢንተር፣ አርሰናል ከሪያል ማድሪድ፣ ባርሰሎና ከዶርትሙንድ እንዲህ ያሉ ጨዋታዎች ላይ የበለጠ ቀልባችን ይወሰዳል። በእንግሊዝ ግን ያን ያህል የሚያሞቅ ነገር የለም። አሁን እንደምናስተውለው ሊቨርፑል ሻምፒዮን የመሆኑ ጉዳይ የመረጋገጥ ጊዜውን ብቻ ነው እንጂ የሚጠብቀው ጆፐርዲ የለውም። ከዚህ በኋላ ማን ሻምፒዮና አይሆንም የሚል አጣብቂኝ አሁን ለጊዜው የለም። ስለዚህ ቀጥለናል። ከሲቲ መዳከም በኋላ ሰዎች ወደዛ ተመልሰው ሲቲ እንዴት እንደዚህ ሆነ አይሉም። በጣም ረጅም ጊዜ ዲስከስ አረግንበት። ያልተለመደ ስለሆነ አሁን ግን ኖርማል እየመሰለ መጣ እና የማንቸስተር ሲቲ የውድድር ዘመን ጥቅም አልባ እንዳይሆን ብቸኛው ተስፋ አሁን አዲስ ከሚጀምረው የዓለም የክለቦች ዋንጫ ውድድር ውጪ ማለት ነው፣ ኤፍ ኤ ካፕ ብቻ ይሆናል። የጓርዲዮላ ቡድን ካለፉት አስር ጨዋታዎች አራቱን ያሸነፈው አርባ ፐርሰንት ብቻ ማለት ነው። ሌላ ጊዜ ቢሆን ከጓርዲዮላ ቡድኖች ቅድም እንዳልኩት ስታንዳርድ አንጻር እንደው እንደ ትልቅ ቀውስ ሊቆጠር ይችል ነበር። ይሄ የተለመደ አይደለም። እሱ ባሰለጠናቸው ቡድኖች ሁሉ በእሱ የአሰልጣኝነትም ታሪክ የተለመደ አይደለም። እነዚህን ጨዋታዎች በሁሉም ውድድሮች ያለፍትን አስር ጨዋታዎች ብንወስድና የአንዳንዶቹ የጥሎ ማለፍ ጨዋታዎች ናቸው ግን ለፐርስፔክቲቭ ያህል የሆነ ምስል እንዲሰጠን በነጥብ ብናሰላ ከነዚህ አስር ጨዋታዎች ሲቲ 13 ነጥብ ገደማን ያገኘው እንደማለት ነው። 13 ነጥብ ማለት የደረጃ ሰንጠረዥ ወገብ አካባቢ የሚያስቀምጥ ነው። የሚርቴብል ፎርም ነው። በአስር ጨዋታ እንደው በነጥብ ብናሰላው 30 ነጥብ ሊያገኝ ይችል ነበር ማለት ነው። ከዛ ውስጥ ከግማሽ ያነሰን ያገኘው። በፐርሰንት ቅድም 40 ፐርሰንት ስል ነበር፣ በነጥብ 13 ነጥብ ብቻ ይሆን። ስለዚህ ሲቲ ከዚህ በኋላ ባለው ጊዜ ኦፍኮርስ የቻምፒየንስ ሊግ ተሳትፎን ማረጋገጥ አለበት። የቻምፒየንስ ሊግ ስፍራ፣ ከአንድ እስከ አምስት ያለው ስፍራ በቂ ይሆናል። የብዙ ሰው ግምት ምንም ቢሆን ሲቲ የቻምፒየንስ ሊግ ቦታን አያጣም የሚል ነው። ግን ቡድኑ እያሳየ ባለው ወጥ ያልሆነ ብቃትና እስከ አስር ባሉ ስፍራ ባሉ ቡድኖች መካከል ባለው የነጥብ መቀራረብ ምክንያት ስለ እሱም አፍን ሞልቶ እርግጠኛ ሆኖ መናገርን አስቸጋሪ የሚያደርግ አይነት የውድድር ዘመን። በኤፍ ኤ ካፕ ነው ብቸኛው የዋንጫ ተስፋ ስል እዚህም ለመድረሱ በመንገዱ ላይ ያገኙት ቡድኖች መቅለላቸው ጠቅሟል። ሳልፎርድ ሲቲን፣ ሌተን ኦሪየንትን፣ ፕሊመዘር ጋይልን ያገኝ እነዚህ በወረቀት ደረጃ ለሲቲ አይነቱ ቡድን ቀላል ተጋጣሚዎች ናቸው። በፕሪምየር ሊግ ያሉም አይደሉም። ሲቲ የኤፌ ካፕ ሻምፒዮን ቢሆን ስኬታማ የውድድር ዘመን ነው ብሎ ማለት አይቻልም። ነገር ግን በኤፌ ካፕ መዝለቅ ቢያንስ ለብዙዎቹ ተጫዋቾች የሚጫወቱበት አላማ እንዲኖር የሚያደርግ ነው። ስለዚህ በዚህ ሳምንት በቦርን መዝ ከተሸነፈ ያው በአሰልጣኙ ታሪክ ሁለተኛ የውድድር ዘመን ብቻ ይሆናል፣ ምንም ዋንጫ ያላሸነፈበት የውድድር ዘመን በመጣበት የውድድር ዘመን በ2016 17 የውድድር ዘመን ምንም ዋንጫ አላሸነፈም በዛ ዓመት ለቻምፒየንስ ሊግ ቦታ ብቻ ነበር የተጫወተው በቻምፒየንስ ሊግ በሞናኮ ተሸንፎ ወጣ በኤፍ ኤ ካፕ በግማሽ ፍጻሜ በአርስናል ተሸነፈ በሊግ ካፕም እንደዚሁ ብዙ ርቀት አልተጓዘም ስለዚህ ጓርዲዮላ በመጣበት በመጀመሪያው የውድድር ዘመን ምንም ዋንጫ አልወሰደም እንዲያውም ምን ያለ ያኔ ማንቸስተር ሲቲ ሊያሰናብተኝ ይችላል የሚል ፍርሃት ነበረኝ ይላል ማርቲን ፔር ነው ስለ እሱ በጻፈው የሲቲ ስኬቱ ላይ በተሰነደ መጽሐፍ ላይ ይህንን ተናግሯል። እንዲህ አይነት የውድድር ዘመን በባርሴሎና ወይም በባየር ሚኒክ ባሳለፍ ኖሮ እነዚህ ሁለት ክለቦች ያሰናብቱኝ ነበር፣ በሲቲም እንዲህ አይነት ፍርሃት ነበረኝ ይላል። አሁን እንዲህ አይነት ፍርሃት የለበትም፤ ምክንያቱም ያኔ መጀመሪያ እንደመጣ ነበር። አሁን ግን ይህንን ሁሉ ታሪክ ከሰራ እነዚህን ሁሉ ዋንጫዎች ካሸነፈ በኋላ ስለነበር የጓርዲዮላ መሰናበት አጀንዳም አይደለም። በብዙሃን መገናኛዎች ግን ካላሸነፈ ይሄ ሁለተኛው ሲዝኑ ብቻ ይሆናል። የዓለም ክለቦች ዋንጫ ተስፋ እንዳለው ሆኖ ሲቲ በዚህ የውድድር ዘመን ባሳየው ፐርፎርማንስ የዓለም ክለቦች ዋንጫንም ያሸንፋል ለማለት ያስቸግራል። ያው ይሄ ውድድር ምን አይነት ባህሪ እንደሚኖረው ለመገመት ያስቸግራል። አንድ እንግሊዛዊ የላቲን አሜሪካ እግር ኳስ ዘጋቢ ያለ ቲም ቪክር የሚባል ለአውሮፓ ክለቦች አስቸጋሪ ይመስለኛል ይህ ውድድር አለ። ምክንያቱም የውድድር ዘመኑ እንዳበቃ አመቱን ሙሉ ጉልበታቸውን አሟጠው ጨርሰው፣ ከዚያ በኋላ በጣም ኃይለኛ በሆነ ሙቀት ነው በአሜሪካ ጨዋታቸውን የሚያደርጉት አለና። ለምሳሌ ብራዚል ክለቦች ግን በስብስቦቻቸው ጥራት ከአውሮፓ ትልልቅ ክለቦች ጋር የሚወዳደሩም ባይሆኑ ግን ውድድሩ ሲደረግ በብራዚል የውድድር ዘመኑ የሊግ ሲዝን አጋማሽ አካባቢ ሆኖ ነው ያለም የክለቦች ዋንጫ የሚመጣው። ስለዚህ ከአካል ዝግጅት አንጻር ለሌሎች አህጉራት ክለቦች ሳይጠቅም አይቀርም የሚል አስሴት ይሰጣል። ግን ከአውሮፓ ክለቦች ጥራት አንጻር ሲታይ ሲቲ የአለም የክለቦች ሻምፒዮን ይሆናል ብሎ ለመገመት ያስቸግራል። ይህንን ቅድም ቲም ቪክር ያነሳውን ዩኒክ የዚህን የውድድር ዘመን ጫና ከማንሳት ውጪ ቅድም ቡድኑ ወጥ አይደለም እያልኩ ነበር። አንዳንድ ጨዋታዎች ላይ ኦኬ ሲቲ ሊመለስ ሳይሆን አይቀርም የሚያስብሉ ብቃቶች እናያለን። ለምሳሌ በፕሪሚየር ሊግ ኒውካስልን አራት ለዜሮ ሲያሸንፍ ኒውካስል እንዴት ጥሩ ቡድን እንደሆነ በቅርብ ጊዜ ያው ሊቨርፑልን ሲያሸንፍ አይተን አይደለም? አርስናልንም ከሊግ ካፕ ውድድር ውጭ አድርጓል። ቼልሲንም ከሊግ ካፕ ውድድር ውጭ አድርጓል። ለቻምፒየንስ ሊግ ቦታ ከሲቲ ጋር ከሚፎካከሩቱ መካከል አንደኛው ነው። ይህንን ቡድን ሲያሸንፍ ያየነው ፐርፎርማንስ፣ የኦማር ማርሙሽ ሃትሪክ፣ የኒኮ ጎንዛሌዝ አስደናቂ የመጀመሪያ የፕሪምየር ሊግ ዘጠና ደቂቃ እነዚህን ሁሉ ስንወስድ፣ ኦኬ ሲቲ እየተመለሰ ነው የሚያስብል ነበር። ቼልሲንም ሲያሸንፍ እንደዚህ አይነት ስሜት ፈጥሮብን ነበር፣ ግን አሁን ኮንሲስተንት አይደለም። ላለፉት አምስት ወራት ማንቸስተር ሲቲ ሶስት ተከላካይ የፕሪምየር ሊግ ጨዋታዎችን አላሸነፈም። በወጥነት ሰባተኛ ስፍራ ላይ ካለው ከብራይተን በአንድ ነጥብ ብቻ ነው የሚሻለው። በጣም ተቀራራቢ ነው ለቻምፒየንስ ሊግ ቦታ በሚደረገው ፉክክር። ኢቨን አስረኛ ላይ ከተቀመጠው ቦርንመዝ የአምስት ነጥብ ርቀት ብቻ ነው ያለው፣ ከሁለት ጨዋታ ያነሰ ማለት ነው። ስለዚህ ፕሪምየር ሊጉ ውስብስብ ነው። ኢቨን የቻምፒየንስ ሊግ ቦታን የማረጋገጥ ጉዳይ ሲቲ መቼስ ያደርገዋል ያቅተውም የሚል መተማመን የሚያሰራጭ ቡድን ይሁን እንጂ እርግጠኛ ሆኖ አፍን ሞልቶ ለመናገር ግን ያስቸግራል፣ አሁንም ቢሆን። ስለዚህ ኤፍ ኤ ካፕ በዚህ ምክንያት ለጓርዲዮላ አስፈላጊ ውድድር ነው። ተጫዋቾቹን በትኩረት እንዲቆዩ ለማድረግ የሆነ የሚያሸንፉት ዋንጫ እንዳላቸው እያሰቡ በፍላጎት እንዲቆዩ ለማድረግ በጣም ወሳኝ ነው። ያው አንዳንድ እርማቶች እያደረገ ነው። እንዴት መጥፎ የውድድር ዘመን እያሳለፉ እንደሆነ የምትረዱት ጥር ላይ በርከት ያሉ ተጫዋቾችን ባልተለመደ የገበያ አግሬሲቭነት ማስፈረማቸውን ስታዩ ነው። ለምን በዚህ ዓመት ሲቲ እንዲህ አይነት የውድድር ዘመን አሳለፈ የሚለውን በተመለከተ ብዙ አስተያየቶች ናቸው የሚሰጡት። አንደኛው ብዙ የሚጠቀሰው የሮድሪ ጉዳት ነው። ሁለተኛው የተጫዋቾቹ በተለይ የወሳኝ ተጫዋቾች የቡድኑ ኮር ተጫዋቾች በተመሳሳይ ጊዜ የእድሜ መግፋት ነው። በርናርዶ ሲልቫ፣ ኬቨን ደብሮይነ፣ ኢልካይ ጉንደዋን እያለን እንደምንጠቅሰው የለቀቀው ካይል ዎከርን ጨምሮ እና ሌሎችም። ግን ሌላ መጠቀስ ያለበት የማንቸስተር ሲቲ የዝውውር አካሄድም ባለፉት አመታት ኢንቨስትመንት ብቻ ሳይሆን እውቀት ያለው የዝውውር አካሄድ ነው የነበረው። ማንቸስተር ሲቲ በቅርብ ጊዜ አንዳንዱ ኢንአክሽን ነው፣ ተጫዋቾች አለማምጣት ያለፉት ጥቂት ዓመታት ያለፈውን ክረምት ጨምሮ ሳቪኞን እና ጉንደዋንን ብቻ ነው ያመጣው። ጓርዲዮላ ራሱ በቅርብ ጊዜ እንደተናገረው ክለቡ ተጫዋቾች የማምጣት ፍላጎት ነበረው፣ እኔን የተከላከልኩት በእነዚሁ ተጫዋቾች የውድድር ዘመኑን እዘልቀዋለሁ የሚል መተማመን ነበረኝ፣ ጉዳቶቹ ሲበዙ ግን ማስፈረም ነበረብን ብዬ እንድጸጸት ሆኛለሁ የሚል አስተያየት ሰጥቷል። ስለዚህ ይሄ ኢንአክቲቭ መሆኑ ነገር ግን በቅርብ ጊዜ ቺኪ ቤጊሪስታይን የሲቲ ሰዎች ያመጧቸው ተጫዋቾች እንደቀደሙት አይነት ስኬታማ አልነበሩም ብዙ ገንዘብ ያወጡባቸው ሜዳ ውስጥ ግን የወጣባቸውን የገንዘብ መጠን የሚመጥን ፐርፎርማንስ ያላሳዩ ተጫዋቾች ነበሩ ለምሳሌ ማቴዎስ ኑኝሽ 53 ሚሊዮን ፓውንድ ወጥቶበት ነው ከወልቭስ በ2023 የክረምት የዝውውር ገበያ የመጨረሻው ዕለት የፈረመ በፍጹም ጥሩ ዝውውር አይደለም እስካሁን ድረስ እንዲያውም በመጣበት የአማካኝነት ቦታም አይደለም የሚጫወተው አሁን እንዲያውም በአብዛኛው የቀኝ ተከላካይ ሆኖ ነው እየተጫወተ ያለው ከመጣበት ጊዜ ጀምሮ እንግዲህ አሁን ክረምት ሲመጣ ሁለት አመት ይሆነዋል። 17 የፕሪሚየር ሊግ ጨዋታ ብቻ ነው የጀመረው። በአብዛኛው ደግሞ በጉዳቶቹ ምክንያት በዎከር የብቃት ማሽቆልቆልና የጉዳቶቹ መጠን መብዛት ምክንያት ነው እንዲሰለፍ የሆነ። ስለዚህ ፉልባክ ሆኖ እየተጫወተ ያለው እንዲያውም አማካይ ሆኖ መጥቶ ፉልባክ ሆኖ እየተጫወተ ያለ ነው። ሌሎችም በቅርብ ዓመታት የፈጸሟቸው ዝውውሮች ከቀደሙት ዝውውሮች ጋር ስናወዳደራቸው ያን ያህል ፍሬያማ አይደሉም። ጀረሚዶኩ ለምሳሌ ባለተሰጦ ተጫዋች ነው። የባላጋራ ቡድን ተከላካዮች በተጋጣሚነት ሊገጥሟቸው ከማይፈልጓቸው ተጫዋቾች መካከል አንዱ መሆኑን እርግጠኛ ነው። በጣም አስቸጋሪ ተጫዋች ነው። ትሬንት አሌክዛንደር አርኖልድን እንዴት እንደፈተነው በቅርብ ጊዜ አይተናል። በጣም ጥሩ ተጫዋች ነው። ግን ሲመጣ የመጣው ሪያድ ማህሬዝን እንዲተካ ነው። ሪያድ ማህሬዝ በመጨረሻ የውድድር ዘመን በ2022/23 የውድድር ዘመን ብዙ የመጀመሪያ አሰላለፍ ውስጥ በማይገባበት ጊዜ ሳይቀር በሁሉም ውድድሮች 28 የጎል ኮንትሪቢሽን የነበረው ተጫዋች ነው። ዶኩ በጣም ጥሩ አብዶኛ ቢሆንም፣ ነገር ግን እስካሁን ድረስ በፕሮዳክቲቪቲ በጎሎች በአሲስቶች የማህሬዝን አይነት ውጤታማነት እያሳየ አይደለም። ሳቪኞም ተመሳሳይ ነገር ነው። የተሰጠው ምልክቶች ማየት ትችላለች። እንግዲህ ሁለቱም ወጣቶች መሆናቸውን ከግምት ማስገባት ግድ ይለናል። ግን ቢሆንም እነዚህ ተጫዋቾች በዚህ ውድድር ዘመን በቂ ፕሮዳክቲቪቲ እያሳዩ አይደለም። ሳቪኞ ገና ሀያ አመቱ ነው። ጀረሚ ዶኩም በሃያዎቹ መጀመሪያ ያለ ነው፣ ሀያ ሁለት አመቱ መሰለኝ። ነገር ግን ማሬዝ፣ ቤርናርዶ ሲልቫ፣ በፊት ስተርሊንግ አይነት ተጫዋቾች፣ የክንፍ ተጫዋቾች ሆነው ያላቸው አይነት የጎል ኮንትሪቢሽን ያላቸው ተጫዋቾች አይደሉም። እስካሁን ድረስ ቢያንስ እያንን አላሳዩ። ማቴዎ ኮቫቺችም በቅርብ ጊዜ ለሲቲ ከፈረሙት ተጫዋቾች መካከል አንደኛው ከቼልሲ መጣ። ኢልካይ ጉንዷን በለቀቀበት ክረምት ወደ ባርሴሎና በሄደበት ወቅት ነው የእሱ ተተኪ እንዲሆን ታስበው ይመጣ። ነገር ግን በፍጹም የጉንዷንን ቦታ አልሞላም ማቴዎ ኮቫችች። ስለዚህ ያለፈው የጥር የተጫዋቾች የዝውውር ወቅት ሲቲ ለማርሙሽ 63 ሚሊዮን ፓውንድ ለኒኮ ጎንዛሌስ 51፣ ለአቡኮዲር ኩዣኖቭ 35፣ ለቪቶር ራይሽ 31 ሚሊዮን ፓውንድ አፍስሶ አጠቃላይ ወደ 200 ሚሊዮን ፓውንድ የሚጠጋ ገንዘብ ከፍሎ ያለፉትን ዓመታት የዝውውር ስህተቶች ለመቅረፍ ነው የሞከረው። ትልቁ ርዕስ ከሳች ፈራሚያቸው ኦማር ማርሙሽ ነው ከፍራንክፉርት በአውሮፓ በጣም የሚያስደንቅ የውድድር ዘመን እያሳለፈ የነበረ ተጫዋች ነው። ከመጣም በኋላ ከሃላንድ ውጪ ሌላ የጎል ፍሬት ወይም የጎል አደጋ መፍጠር የሚችል ተጫዋች ማግኘቱን አሳይቷል። ባለፈው ኒውካስል ላይ የሰራውን ሃትሪክ ጨምሮ የእግር ኳስ ህይወቱ የመጀመሪያ ሃትሪኩ ነው። በ14 ደቂቃ ውስጥ ነው እንግዲህ ሶስቱን ጎሎች ያስቆጠረው። ግን እሱ ብቻ አይደለም። ኒኮ ጎንዛሌዝ ደግሞ ሌላ በሮድሪ መጎዳት ምክንያት ሰፊ ቀዳዳ ሆኖ የቆየውን የአማካይ ክፍል የመሸፈን ተስፋ ያለው ተጫዋች መሆኑን በአንዳንድ ጨዋታዎች አሳይቷል። 23 ዓመቱ ነው። የአቡኮዲር ኩዣኖቭና የቪቶር ራይሽ የሁለቱ የ20ና የ19 ዓመት ወጣት ተጫዋቾች በድምር 64 ሚሊዮን ፓውንድ የወጣባቸው ተጫዋቾችም ዝውውር እንደዚሁ በጉዳት ምክንያት ሪላያብል ያልሆኑ ተጫዋቾች አሉት። የማንቸስተር ሲቲ የመሃል ተከላካይ ስፍራ በዚህ ዓመት ጓርዲዮላ በጣም ከተፈተነባቸው ነገሮቹ መካከል አንደኛው ፊት የመሀል ተከላካዮች ማግኘት ነው። ጆን ስቶንስ፣ ሩበን ዲያስ፣ ናታን አኬ፣ ማኑኤል አካንጂ በተለያዩ ወቅቶች ተጎድተውበታል። አንዳንዶቹ ግን ድሮም ቢሆን የጉዳት ሰሴፕቲቢሊቲ ያለው የጉዳት ተጋላጭነት ያለባቸው ተጫዋቾች ናቸው። ኩዣኖቭ ነው ብዙ እየተጫወተ ያለው ሲጀመር፣ አስደንጋጭ አጀማመር ነበር ያደረገው ከቼልሲ ጋር። ከዚያ በኋላ ግን በጣም ጥሩ ምልክቶች እያሳየ ያለ ተጫዋች ነው። ከሎንስ ያመጡት ተጫዋች ቪቶር ራይሽ የኤፍ ኤ ካፕ ጨዋታ ሲጫወት አይተነዋል። ነገር ግን እሱ ገና የአውሮፓ እግር ኳስን እየተለማመደ ያለ ስለሆነ ጊዜ የሚፈልግ ይመስላል። ከኩዣኖቪ ይልቅ የበለጠ ቴክኒካዊ ተጫዋች ነው ክረምት ላይ ደግሞ ተጨማሪ ዝውውሮች መጨመራቸው አይቀርም እንግዲህ እዚሁ ላይ የክላውዲዮ ኤቼቬሪ መምጣትንም ማስታወስ ያስፈልጋል ያው የተጫወተ ባይሆንም ነገር ግን በላቲን አሜሪካ ከ20 ዓመት በታች ውድድር ላይ በጣም አስደናቂ ነበር ኤቼቬሪ ቀደም ብሎ ያስፈረሙት ነው ከሪቨር ፕሌት ክረምት ላይ ደግሞ ተጨማሪ ዝውውሮች መፈጸሟቸው አይቀርም ይህንን ጓርዲዮላ ራሱ ተናግሮታል ስለዚህ ሪቢልዱ አስቀድሞ ተጀምሯል ምንም ጥያቄ የለው እሱ የወደፊት እቅድ ነው ነገር ግን በዚህኛው የውድድር ዘመን ሲቲ የበለጠ የከፋ አመት እንዳይሆን ኤፍ ኤ ካፕ ላይ ውጤታማ መሆን አለበት። አሰልጣኙ ምንም አይነት ዋንጫ ብናሸንፍ፣ ከተቀሩት ሁለት ውድድሮች ሁለቱንም አንደው ብናሸንፍ በቂ አይደለም፣ ቦነስ አይገባንም ብሎ የአመቱን መጥፎነት ተናግሯል። ግን ሳልቬጅ የማድረግ የውድድር ዘመኑን በጥቂቱ የመታደግ ተስፋ ካለው ይሄ ኤፍ ኤ ካፕ ጨዋታ በጣም አስፈላጊ ይሆናል ማለት ነው። ቦርን መዝ በፕሪምየር ሊግ በመጀመሪያው ዙር አሸንፎታል ሲቲን። ጥሩ ቡድን ነው፣ የአንዶኒ ኢራዮላ ቡድን። ስለዚህ ፈተናው ቀላል አይሆንም። ነገር ግን ሲቲ ኤፍ ኤ ካፑን የማሸነፍ ፕሬሸር አለበት። ሌላ ጊዜ እንዲህ አይነት ፕሬሸር አልነበረበትም። ለሌሎች ትልልቅ አላማዎች ይጫወት ስለነበር፣ ለፕሪምየር ሊግ ሻምፒዮንነት፣ ለቻምፒዮንስ ሊግ ሻምፒዮንነት ይጫወት ስለነበር ኤፍ ኤ ካፕ እንደው እንደ ደብል ማድረጊያ እንደ ትሬብል ማድረጊያ ቆጠር ነበር እንጂ ብቸኛው የሲዝኑ አላማ አይሆንም ነበር። ከዋንጫ አንጻር ይሄኛው ግን እንደዛ ሆኗል። ስለዚህ ይሄኛው ጨዋታ የበለጠ ኮንስኮንስ አለው የበለጠ ውጤት አለው ማለት ይቻላል።